በብሩክና በሀይሚ መሃልም እንግዲህ ብዙ ነገሮች እየተወሩ እየተነገሩ ይገኛሉ። ያው እነሱ ከጸብ በኋላ ወደ እርቅ እንደመጡ ሰላም እንደሆኑ አሁን ላይ ጥሩ ጊዜያትን እያሳለፉ እንደሆነ እየተነገረ ይገኛል። ነገር ግን ይሄ ነገር ማብቂያ እንደሌለው እንዳልተቋጫ አሁንም በጣም ብዙ ክፍት ነገሮች እንዳሉ የብሩክ ፍቅረኛም አርፋ እንዳልተቀመጠች እንግዲህ ስልኳን ብሎክ አድርጎ ሁሉን ነገር ካጠፋፋ በኋላ ድጋሚ መጣ ነው የሀይሚንም ቁጥር አግኝታ የብሩክንም ቁጥር አግኝታ እንግዲህ እንዲ ስር ሰዳ እስከ ማውራት እነሱን እስከ ማነጋገር እስከ ማጨቃጨቅ እስከ ማጣላት የደረሰችበት ና ይሄን የሆነበትም ጉዳይ እንግዲህ ምክንያትም ጓደኞቹ በቅርብ የሚታ ያ ልጅ ራሱ አስተውላችሁ ከሆነ የልብ ልብ ተሰምቶት ነበረ። እና አይታችሁ ከሆነ ፍጼና ሄኖክ እቤት ሲገቡ ልክ እግራቸው እንደረገጠ አይቶ ሰምቶ ግርግር ለመፍጠር ነበር የመጣው። ያ ደግሞ ጠንቋይ ሆኖ አይደለም ወይ ደግሞ የሆነ ምናምን ነገር አይደለም፣ መረጃ ደርሷት በትክክል ሀይሚን ለመረበሽ ብሩክን ለመረበሽ እየመጣ ሰው ነው ይሄ። ደግሞ በቅርብ ያለ ሰው መረጃ እያቀበለው ነው። አሁንም ሆን ተብሎ ለዛሽ ልጅ የዛሽ ልጅ ሀይሚና ብሩክ ሰላም መሆናቸው ታውቆ ስልክ ተሰጧት ሆን ብላ ነው እየረበሸች ስትገኝ ነበረው እና አሁንም በመሃላቸው በጣም ብዙ የተሰነቀሩ በጣም ብዙ አንዳንድ የውላችሁ ጠላቶቻችሁን ትከላከላላችሁ። የእውነት ወዳጅ መስሎ ግን ጠላት ብዙ አለ ውስጥ ውስጡ ጠላት የሆነና፣ በእርግጥ እግዚአብሔር ያገናኘው ማንም ሊለየው አይችልም፣ ማንም ሊያለያየው ሊያርቀው አይችልም። ይሄ የታወቀ ነገር ነው፣ ግልጽ ነገር ነው። ግን አሁንም በሀይሚና በብሩክ መሀል የገባ ወይም ደግሞ ያለ ውስጥ ውስጡን እነሱ እንዲለያዩ የሚፈልግ ብዙ ሰው አለ። የእነሱን ሰላም መሆን የማይፈልግ ብዙ ሰው አለ እና ከባድ ነው እና ዛሬ ደግሞ ሀብ እንግዲህ ፍፄን እና ሄኖክን አግኝቷቸው ብዙ ነገር ብሏቸዋል እና ማስጠንቀቂያም ሰጥቷቸዋል። በብሩክና በሀይሚ አይደራደርም። በጣም የሚገርም ወንድም ነውና ሀብንም የተቆጣችሁ የተናገራችሁ ሰዎች አላችሁ። ዛሬ በተናገረው በሰራው ቪዲዮና ስለ እሱ ማወራላችኋለሁ። ስለ ሀይሚ ስለ ብሩክም አዲስ ነገር አለ፣ እሱን ማወራላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። በቅድሚያ ግን እንዴት ናችሁ? የተወደዳችሁ የቻናል ቤተሰቦች ሀያ ስምንት ሺ ኬ ስላስገባችሁኝ ከልብ እያመሰገም እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ግን ብዙ ልጆች ጠፍታችሁብኛል። በኮሜንት በጣም የማትለዩ ነሳሪ ሌሎቻችሁም ብዙ ልጆች ጠፍታችሁብኛል እና በሰላም እንደሆነ ተስፋ አደርጋለሁ። እግዚአብሔር ባላችሁበት አሁን የሚጠብቃችሁ ናፍቃችሁኛል። እና ወደ ዛሬው ቪዲዮ ስመጣላችሁ፣ እንግዲህ ፍጼና ሀብ ማለቴ ፍጼና እንትና ተጣልተው ነበር። ሄኖክ ከዚህ በፊት ታስታውሳላችሁ ና ፍጼ ለእውነት ነው የቆመው ለፍቅራቸው ነው የቆመው፣ ለማስታረቅ ነበር የቆመው ሄኖክ ግን፣ እሱን የልብ ልብ እየሰጠው ለምን፣ በቃ እሷ ጥፋተኛ ነች እሷ እንደዚህ አደርጋለች፣ አንተ ማስረዳት አይጠበቅብም ምናምን እያለ ነገር ሲያብላላ ሲያቡካካ ነበረ። ልክ እንደ ጓደኛ ተቆርቋሪ ነኝ ብሎ ለሀይሚም እኩል ስሜት ቢኖረው፣ እኩል ፍቅር ቢኖረው፣ እኩል በቃ ሁለቱ እንዲለያዩ ባይፈልግ ኖሮ ያኔ አይ ብትሳሳትም ባትሳሳትም በቃ ሀይሚ እንዲህ ብላለች፣ በቃ እስኪ አንተ ተሸነፍ በቃ፣ እሷ ሴት ልጅ ነች አንተ ወንድ ነ ተሸነፍላት ና በቃ ይቅርታ በላት፣ ወይም ደግሞ ያለውን ነገር አስረዳት በተረጋጋ ሁኔታ። እሷ እሳት ሆና አንተም እሳት መሆን የለብም። ቢያንስ እሷ የሰማችው ያየችው ነገር አለ። ያ ነገር ስሜቷን ጎድቶታል፣ ተናዳለች፣ ተበሳጭታለች። ሰው አስረዳት፣ የማስረዳት ግዴታ አለብ። እስከ ወደድካት ድረስ እስካመንካት ድረስ ለአንተ እምነት እንዲኖራት ማስረዳት አለብ። ማለት ሲችል ማስረዳት አይጠበቅብም። ለእሷ በቃ ያለፈ ታሪክ ነው ተባለ፣ ያለፈ ታሪክ ነው ብሩክ እንኳን እንደዛ አልተናገራትም። ና በመሀል ጣልቃ ገብቶ ጓደኛ ነኝ ብሎ ብዙ ነገር ሲያደርግ ነበረ። ፍፄ ደግሞ ሁለታቸውን ለማገናኘት ለማቀራረብ፣ ለማስታረቅ ነው። የዋህ ነው፣ ጨዋ ነው፣ በጣም በቃ የተረጋጋ ሰው ነው። ትሁት የሆነ ልጅ ነው እና ከልቡ በቃ የሚፍታህና እሱን አለማድነቅ አልችልም። የእውነት ለመናገር ያው እነሱ ኮ ሳይድ ሊይዙ ይችላሉ። ለምሳሌ ወይ ብሩክ አጥፍቷል ብሎ ሊያስብ ይችላል፣ ወይ ሀይሚ አጥፍታለች ብሎ ሊያስብ ይችላል። ግን ሀይሚንም ጥፋተኛ ነች ብሎ አልተናገረም። ብሩክንም ጥፋተኛ ነ ብሎ አልተናገረም። ግን ሁለታችሁ ተነጋግራችሁ ፍቱ፣ በመሀላችሁ ሰው እየገባ ነው፣ በመሀላችሁ መጣላት መራራቅ እየገባ ነው። ይሄ ነገር መሆን የለበትም እና አንድ እንድትሆኑ የምፈልገው እያለ ነበረ እና ያ ልጅ ራሱ የልብ ልብ ተሰምቶት ነበር። ሀይሚም ብሩክ ጋር ያላት ክፍተት ነበረ፣ ብሩክም ሀይሚ ላይ የነበረው ክፍተት ነበረ። ያንን ተጠቅሞ ገብቶ ሀይሚንና ብሩክን እስከ ማጣላት ላይክ ቤቷ ድረስ መጦ አበባ ይዞ እስከ መምጣት ደርሶ ነበረ አስተውላችሁ አይታችሁ ከሆነ በደንብና የማይረሳ ነው። በነገራችን ላይ ያ የሆነው ትልቅ ትምህርት ነው። ነገን በሕይወታችሁ እናንተ አንድ ካልሆናችሁ፣ እናንተ ፍቅር ካልሆናችሁ፣ እናንተ በቃ ሶስተኛ ወገን ማናስገባም ካላላችሁ በጣም አስቸጋሪ ነው የሚሆነው ክፍተታችሁን እየተጠቀመ ብዙ ሰው ሊገባባችሁ ይችላል። በሚዋደዱ አንዳንዴ እግዚአብሔር የሚወዳችሁን ሰዎች ለእናንተ መልካም የሆኑ ሰዎች ሲልክ ሰይጣን ደግሞ በጎን ደግሞ መጥፎ መጥፎ የሆኑ በቃ ትዳራችሁን፣ ህይወታችሁን፣ ኑሯችሁን፣ ፍቅራችሁን እንድትተዉ የሚልካቸው ሰዎች አሉና ያ በህይወታችሁ ላይ በጣም አስቸጋሪ ነው። ከነዚህ ሰዎች ደግሞ ተጠንቅቃችሁ ወደ ፈጣሪ ተማምናችሁ በደንብ እርስ በእርስ ተግባብታችሁ የእውነት ሁለታችሁ የፈለገ ተጨቃጨቁ፣ ተደባደቡ፣ ግን ቢያንስ ሶስተኛ አራተኛ ወገን አታስገቡ። ለሌላ ሰው ክፍተት አትፍጠሩ ነው የምለው። እንደዛ ከሆነም በራችሁን ዘግታችሁ ተጨቃጨቁ፣ ቤት አትውጡ። የእውነት ወይ መኪና ውስጥ ተቀምጣችሁ እና ተጨቃጨቁ፣ ተጣሉ። የእውነቴ ነው። መጣላት ያለ ነገር ነው። ሁሉም ሰው የሚጣለው የሚጨቃጨቀው ነገር ነው። ፍቅር አርጋ ባልጋ የሆነ ነገር ህይወትም የለም። ግን ችግሩ ሶስተኛ አራተኛ ወገን ሲገባ ኢቭን ሀብንም አያገባም ስትሉት ነበረ መሪከም የለብም ምናምን ነገር ያው ወንድምነኝ ስጋነኝ ስጋ ነኝ ብለ ነው እንጂ እነሱ ችግሮቻቸውን መፍታት የነበረባቸው ራሳቸው ናቸው አንተ ጣልቃ መግባት አይጠበቅብም እያላችሁ ነበረ እሱ ጣልቃ የገባው ሲጀመር ነገሩ ሲጀመር አይደለም ሲያልቅ ማለት ይቻላል በቃ በጣም ተናዶ ተበሳጭቶ ሁለቱም በቃ ህጻን ሲሆኑበት አንተ ትብስ አንቺ ትብስ ተባብሎ መኖር ሲገባቸው ግን ሲጣሉ፣ በጣም ነገሩ እየከረረ ሲሄድ ደግሞ የሚያጣላቸው ነገር ምንም በቃ ቁም ነገር የሌለው ምንም ዋጋ የሌለው ጥቅም የሌለው በአምስት ደቂቃ በአምስት ሰከንድ ቁጭ ተብሎ ተነጋግሮ መፈታት የሚችለውን ነገር ነው አክርረው ዙሩን እዛ ድረስ ሄደው እንግዲህ እስከ መለየት ሀይሚን በቀኝ እስከምትል ብሩክም በቀኝ አልፈልግም እስከ ማለት ክፉ ክፉ ቃል እስከመነጋገር የደረሱት እና ወንድሙ መምጣቱ ጥሩ ነገር ነው። ሙሽ ራሱ ሰምታ ቢሆን ምን ያህል እንደሚከፋት እንደሚደብራት አስቡት። ምክንያቱም የእውነት እናት የልጇን ደስታ ነው የምትፈልገው። ብሩክ ደግሞ ከሚወዳት ሴት ጋር ሆኖ ከሚያፈቅራት ሴት ጋር ሆኖ ኑሮውን ህይወቱን እንዲኖር እንጂ ተከፍቶ ቦታ የሰጣት ሴት ጋር ተጣልቶ ሰላም ሳይሆን ሲቀር እናትም ይጨንቃታል። ለማንኛውም ግን የማያልፍ ጊዜ የማያልፍ ቀን የለም። ሁሉም ነገር አልፎ ዛሬ ላይ ደስተኛው ነው እየኖሩ ነው እና የብሩክ ፍቅረኛ ደግሞ የዱሮ ፍቅረኛው ማለት ነው እሷም የልብ ልብ ተሰምቷት ነው የእነሱን ክፍተት ስላየች ነው የነገሩን፣ እየጨመረችበት ሄዳ ደጋግማ ቴክስት መላክ የጀመረችው። ይህን ቁጥር ማሌ ሰጣት ቻለ ብሩክ ቁጥር እንደቀየረ ከእሷ ጋር የሚያገናኘውን ነገር ሁሉ እንዳቋረጠ ተነግሮ ነበር። በመሀል ግን እንግዲህ አይሚና ብሩክ ሰላም ሲሆኑ መጣ ብዙ ነገር ስትል ነበረ። ለማንኛውም ግን በውጭ ያሉትን ምቀኞቻችሁን ጠላቶቻችሁን ተዋቸው፣ አይደርሱባችሁም። አይቀብሩ ግን በቅርብ ነን አለንላችሁ እያሉ ውስጣችሁን የሚያውቁ ሁሉ ነገራችሁን የሚያውቅ ሰው ነው ይህንን ነገር ሊያደርግባችሁ የሚችል ከነዛ ሰዎች ብትጠነቅቁ የተሻለ ነው ብዬ ነው የማስበው። ሀብም ጥሩ ነገር ነው ያደረግከው። ፍፄና ሄኖክም ክም ተታርቀዋል። ሰላም መሆናችሁ ጥሩ ነው። ይው በጣም ብዙ ሰው በሀይሚና በብሩክ መሀል ገብቶ ሊያጣላቸው ፎክሮ መጦ ነበር። በመጣበት እግሩ ተመልሶ ነው ሄደ። ኢቭን ሄኖክም ሄኖክም የው አፈራ፣ አንገቱን ደፋ። ጥሩ ነገር ስሩ። አንዳንዴ የምር መልካም ነገር አድርጉ። አንገት የሚያስደፋ ነገር፣ መጥፎ ነገር ካደረጋችሁ ነገ አንገታችሁ የምትደፉ የምታፍሩበት እናንተ ናችሁ ብዬ ነው የማስበው። ለማንኛውም ሰላም መውረዱ ጥሩ ነው። ዋናው ነገር እኔ ሀይሜ ብሮክ ሰላም ይሆኑ የእነሱ ፍቅር ሰላም ይሆን ሌላው ነገር ሁሉ ትርፍ ነው እና ሀብን ደግሞ በቻልነው አቅም መቶ አስራ ምናምን ሺህ ገብቷል መቶ ሀምሳ ኬ ደግሞ አስገብተ ነው ደስ እንዲለው እናድርግ። ና ከሚስቱ ጋር ደግሞ ጠፍቷል በጣም ሀብ። በነገራችን ላይ ማለት ነው ባለፈው የእውነት አንዳንዴ ሰው በማያገባው ገብቶ የማያገባውን ነገር ያደርጋል። ና ሀብና ሚስቱ ሀይሚንና ብሩክን ለማስታረቅ ተገናኝተው ሁለታቸው ተጣልተው፣ ሰውን ለማስታረቅ መጥተው እነሱ ሲጣሉ በጣም ገረመኝና ሳቄ መጥቶ ስስቅ ነበረ እንግዲህ አስቡት። ምንም ምንም በቃ በማጣላ ነገር አጣልቷቸው ነበረ። ተጣልተው ነበረ። ፍጺና ሄኖክም በቃ አለ አይደል ጓደኛ ናቸው። እንደ ጓደኛ ተናደው ተበሳጭተው ተቆጥተው እንዴት እንደዚህ ይሆናል ብለው ሁለታቸውን ለማስታረቅ መሮጥ ሲችሉ ሄኖክም ጎራ ያዘ ፍፄም፣ ደግሞ መሀል ቤት ቀረ። በቃ ለሀይሚ ተጠላና ለብሩክ ሲል በቃ እሱም ተጠላ። ና በማያገባቸው ተጣልተው ነበር፣ ሁለታቸው ጓደኛ ማቾች። ያው ፍፄም ተናዶ ነው፣ በነገራቶቹ በቃላት ነገሩ። ሀይሚን ራሱ አግኝቶ በአካል እንዴት እንደተናገራት አይታችኋል። ና ለአንች ማስረዳት አይጠበቅበትም በቃ እንደዚህ እንደዚህ ምናም ብሎ በጣም ሲመናጨቅባት ነበር። ለማንኛውም ግን ሁላችሁም ደግሞ ሰላም ሆናችሁ ለማየት ያብቃን። እንኳን ደግሞ ሰላም ሆናችሁ ነው የምለው። እና ሀይሚ ና ብሩክ ማንም ሰው ሊያንቀሳቀሳችሁ አይገባም። በራሳችሁ ሙድ፣ በራሳችሁ አስተሳሰብ፣ በራሳችሁ ኑሮ ህይወት ዘይቤ ተንቀሳቀሱ ለማለት ነው። ጨረቃ ፋሚሊዎች ወዳችኋለሁ። እነዚህ ልጆች እንግዲህ ፊልም ቢሰሩ ደግሞ እያላችሁ ነበረ። እኔም ደስ ይለኛል። ሀይሚ ና ብሩክ ፊልም ቢሰሩ እግዚአብሔርን በጣም እይታም ይኖረዋል በጣምም ደግሞ ያው ግን ዝም ብሎ እንደዚህ በልምድ ፊልም እንደማይሰራ ነው ማውቀው። ውድድር አለው። ትወና መማር አለባችሁ። እንዲሁ ድንገት ተነስቶ ከፊልም ሰሪ መሆን አይቻልም ብዬ አስባለሁኝ የእውነት ለመናገር እና ጽጌሮ ያለ ራሱ ያደገችበት ነው ፊልም ትሰራለች አሁን ካያችሁ ግን እሷ ቲያትር በደንብ ተምራ ፈተና ላይ አልፋ ምናምን ነገር ነው ዛሬ ላይ ደረሰችው እና ሀይሚ ብሩክም ያው በደንብ የሆነ ቀን ላይ ሰርተው ፊልም አይታችሁ ከሆነ ቲክታክ ላይ ፖስት አድርገው ነበር። በጣም አሪፍ ነበረ እና አሁንም ትምህርት በትምህርት የታገዘ እውቀት ኑሯቸው ደግሞ ወደ ፊልሙ አለምን ቢገቡ ደስ ይላል። ግን አሁን የሚሰሩት ከበቂ በላይ ነው። ደስ የሚል ጊዜያትን እያሳለፉ ነው ያሉት። ዋናው ነገር አይጣሉ፣ አይጨቃጨቁ፣ ለተመልካች ክብር ይኑራቸው፣ እነሱም እርስ በርስ ይዋደዱ። አራት ልጆች ደግሞ ተወልዶ ለማየት ያብቃን። ሀሳቤ ይሄ ነው፣ ምኞቴ ይሄ ነው። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩ። በአዲስ ቪዲዮ በሌላ ርዕስ እንመጣለን ደግሞ